ዛሬ የምንገኘው በሲዳማ ብሔራዊ ክልላዊ መንግስት ሀዋሳ ከተማ ነው። ህዝባችን ዛሬ የወጣው ህዝቡ ውይይት አድርጎ ችግር ያለበትን ችግር መፍታት። ሙስሊም ማለት ደካማ አይደለም፣ ጠንካራ እንግዲህ ይዞታ ማረጋገጫ በሌለበት ሙስሊም ይዞታ ነው ብሎ ምኑን ይዛል ሙስሊም በቃ ሙስሊም ጠንካራ ሙስሊምና ጠንካራ ተቋም ሆኖ ሲዳማ ሁሉ መስጊዶች የራሳቸው የሆነ ካርታ ያገኛሉ። ወደ እስልምና የሚገባ አዲስ ሰለምቲዎች ቁጥር በጣም እየጨመረ ያለበት ሁኔታ ነው። አለው እና ለዛ ተጨማሪ መስጊዶች ያስፈልጋሉ፣ ኢማሞች ያስፈልጋሉ፣ ኡስታዞች ያስፈልጋሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በእያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በሲዳማ ብሔራዊ ክልላዊ መንግስት ሀዋሳ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ የሲዳማ ብሔራዊ ክልላዊ መንግስት እስልምና ጉዳዮች ከፍተኛ ምክር ቤት የአንደኛ አመት አንደኛ ዙር መደበኛ ጉባኤውን ያካሂዳል። እዚህ ጉባኤ ላይ በመታደም ለእናንተ የጉባኤውን ሁነት የምናስተላልፍ ወይም የምናስቃኛቸው ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሆኑ ታይጤ አራፍራ ሾሉኩ ሚማንላ ሳዳ ኢልንሸሞ ይነ የጠማንዶሞ

ዳርጎቲ ይናል እስላሙ እርሰ ኖሪቺ ኖሪ ኖሪ ኖና አኩሪ ተከታተለ አኩሪ ተከታተለ ኖ ጋራ ላነ መዛጋምበ ቅርሰ ተገዳስነ አማንደሞ አቶነ እንደሞ እ ዞነ ጀመረ ኤሊጌሽን ወታ ማዋቅ ማዋቅረ ማዋቅረ

ብዙ እቅድ ነው የያዝነው ወደ ታች ወርደን የምንሰራውና፣ ሕዝባችንም ወይም የዞኑ አመራሮች፣ የወረዳ አመራሮች፣ የሀገር ሽማግሎች እና የዳእዋዎች አሚሮች ነው የተገኙት። ዛሬ እነዚህ ሁሉ ጋር አንድ ላይ ተደምረን ውጤት እናመጣለን የሚለው ላይ ነው። እኔን ሁሉን አካታች አድርገን የጠረ ነው። በዛ ልክ ደግሞ አልሐምዱሊላህ ዛሬ ይነሳል ብለን ያሰብነው አጀንዳዎች እና የተነሱ አጀንዳዎች ቢኖሩ ዋናው የዳዕዋ ሂደቱ ላይ እንዴት ነው ዳዕዋ ማሂድ ያለበት የሚለውን አንድ አጀንዳ አርገን ዳዕዋ ሂደቱን በጥሩ ሁኔታና እስላማዊ እና እስላም የሚመስል ዳዕዋ ሆኖ እና ውጤት የማያመጣ ለሀገር ውጤት የሚያመጣ ለማህበረሰቡ ውጤት የሚያመጣ ዳዕዋ ለማድረግ ነው ያሰብነው። በዛ ልክ ወደ ታች ወርደን ለህዝባችን የሚያስፈልገው መስጊዶች ላይ ችግር ካሉም ህዝባችን ዛሬ የወጣው ህዝቡ ውይይት አድርጎ ችግር ያለበትን ችግር መፍታት፣ አጥር የሌላቸው መስጊዶችን ማጠር፣ ፍቃድ የሌላቸው የይዞታ ማረጋገጫ የሌላቸው ቦታዎች የይዞታ ማረጋገጫ እንዲያገኙ ለማድረግ ያረጁ መስጊዶችን ማሳደስ፣ የሌለበት ቦታው አዲስ መስጊዶችን መገንባት እነዚ እነዚህን አስበናል። እንደገናም ወደ ታች ወርደን ከኡለማዎች ጋር ውይይት አድርገን ልጆቻችን በሱስ እና በሌላ ነገሮች ተይዞ እንዳይጠፉ ወደ ትኩረት ሰጥተን በዲንም በሀገርም በሊማትም እንዲያድጉ ሙስሊም በቃ ሙስሊም ጠንካራ ሙስሊም እና ጠንካራ ተቋም ሆኖ ሲዳማ ክልል ውስጥ ጠንካራ ተቋም ሆኖ እና ጠንካራ ሙስሊም ተገኝቶ ሁሉም ስራው ላይ ትኩረት ሰጥቶ አትኩሮ እንዲሰራ ለማድረግ ነው ያሰብነው የዛሬው ጉባኤያችን እና እንደገና አንደኛ፣ ትውውቅም ነበረን። ሁለተኛ፣ የስነ ምግባር ደንብ እናጸድቃለን። ሁለተኛ ሁለት ሰዎች ባለፈው የምርጫ ቦርዱ ሁሉም ቦታ የጨመረው ሁለት ሶስት ሶስት ሰዎች ነበሩ። እነሱን የጨመርነው ሰዎችንም በዚሁ ጉባኤ ልናጸድቅ አስበናል። መጅልሱ ስብሰባ እያካሄደ ነው። በጣም የለውጥ መጅልስ አሁን የመጀመሪያው ስብሰባቸው ነው። ስብሰባው በጣም አስፈላጊና ማድረግም የሚገባው ነው። ጉባኤው በጣም ጥሩ ነው። የስራ መጀመሪያ አንደኛ ዓመታቸውን ሲጀምሩ ለሕዝብ አስተዋውቀው መጀመራቸው ለሕዝብ አስተምረው ከሕዝብ ሀሳብ እየተቀበሉ እያለዋወጡ መስራታቸው ማሳወቃቸው በጣም ደስ የሚል ነው። ለወደፊትም እንዲህ ያለ ስራ እንደምሰሩ እንተማመናለን፣ እናምነዋለን። ያው ዛሬ ላይ ሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጉባኤው የመጀመሪያውን ጉባኤ እያካሄደ ነው። ምርጫ በሀገር ደረጃ ከመስጊድ ጀምሮ እስከ ፌዴራል ባለው ምርጫ ከተካሄደ በኋላ የመጀመሪያው ጉባኤው ነው እያደረገ ያለው እና ውይይቱም በጥሩ ሁኔታ ልማት ላይ ሰላም ላይ ቀጣይ አቅጣጫዎች ላይ እንዴት መሄድ እንደሚያስፈልግ እስከ መስጊድ ያሉ አመራሮች እንግዲህ በሙሉ ህዝብ ወጥቶ የመረጠበት ሁኔታ ነው አለው። እና በዛ ላይ አቅጣጫ እያስቀመጠ ያለበት ሁኔታ ነው አለው። በጥሩ ሁኔታ ነው እየሄደ ያለውና ጥሩ እንትን ነው ያገኘት ህዝባችን። ዛሬ የምንሰጠው መልእክትም ነበረ፣ ተሌኮም ነበረ፣ ግንዛቤም ነበረ ይህንን ሁሉን ወስዶ ሁሉም በኢኮኖሚም በሊማትም በዲንም ጠንካራ እንዲሆን እና አንድ ላይ አስተምስበን ኪላፉን አጥፍተን አንድነታችን እንድስፋፋ አድርገን አንድነት ላይ ሰርተን ሙስሊሙ የሲዳማ ሙስሊም ማህበረሰብ ሁሉ አንድ አይን አንድ እጅ ሆኖ እንዲሄድ፣ ይሄ ክላፍ የሚባለው ነገር ነቀርሳ ስለሆነ ለዲናችን የማይበጅ ለልማትም የማይበጅ ስለሆነ ሁሉም አንድ ላይ ሆነን ዲናችንን እንድናጠናክር የሚለው መልእክቱን ማስተላለፍ የሚፈልገው፣ ልማት ላይ ልማት ላይ መጠናከር፣ ሰላም ላይ መጠናከር በዛው መንግስታችን ጋር ተባብረን እኛ እንኳን ያቃትን ነገር አሁን ቁንጅት አድርገን ወጣቶች አንድ ላይ ሰብስበን ስራ እንዲፈጥሩ እናደርጋለን። ከኛ አቅም በላይ የሆነ ነገር ቢኖር ወደ መንግስታችንም አሳውቀን ልማት ይፈልጋሉ፣ ለመሳሳት ይፈልጋሉ፣ ግን አቅም የላቸውም የለንም፣ አገዙን አቅም ብለን ወደ መንግስትም አቅርበን ነው ለወደፊት እንትን የምንለው። ኢንሻላሁ ተዓላ ህዝባችን ግን በዚህ ላይ ትኩረት ሰጥቶ እኛ ጋር ተባብረን አንድ ላይ ከሽማግሌዎች፣ ከዳኢዎች፣ ከመጅሊስ አመራሮች፣ ከወረዳ እስከ ዞን እስከ ክልል ያሉ መጅሊስ አመራሮች ሁሉም ተጋግዘን ከሰራን አገራችን ለውጣለን። ሁላችንም አንድ ሆነን እንስራ የሚለው መልእክት ነው የሚያስተላልፈው። ሙስሊም ማለት ደካማ አይደለም፣ ጠንካራ ነው። ማጠንከር የሚችል ማንንም የማይከጅል ራ በራሱ ሰርቶ የሚተዳደር በላቡ የሚተዳደር ነው። እና መጅሊሱ ለዚህ የሚያጠናክር ስራ መስራት አለበት ይላል። አንደኛ ያው ይሄ መጅሊስ ከህዝብ ጋር ተቀናጅተው የሚሰራው፣ ሁለተኛ ከመንግስት ጋር ተቀናጅተው ነው የሚሰራው። አስፈላጊ የሆኑ ነገሮች ሰላማዊ በሆነ መልኩ ከላይ ከፌደራል ጀምረን እስከ መስጊድ ባለው ማለት ነው እንግዲህ ይዞታ ማረጋገጫ በሌለበት ሙስሊም ይዞታ ነው ብሎ ምኑን ይዛል? ግን ምንድነው መደረግ ያለበት? ሰላማዊ በሆነ መልኩ ሂደቱን በጠበቀ መልኩ እየጠየቅን እኛም ሁሉ መስጊዶች የራሳቸው የሆነ ካርታ ያገኛሉ፣ ይዞታ ያገኛሉ የሚል ሁኔታ ነው። ሌላ አስቸጋሪ ነገር ምንድን ነው፣ አሁን እዚህ አካባቢ ላይ ሙስሊሙ ቁጥር በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው አለው። ወደ እስልምና የሚገባ አዲስ ሰለምቶች ቁጥር በጣም እየጨመረ ያለበት ሁኔታ ነው አለው። እና ለዛ ተጨማሪ መስጊዶች ያስፈልጋል፣ ኢማሞች ያስፈልጋሉ፣ ውስታዞች ያስፈልጋሉ። ለዛ ደግሞ ከመንግስት የሚገኝበት ሁኔታ ይኖራል። ቦታዎችን ያንን ደግሞ ለመጠየቅ መጅሊስ አሁን ለመጀመሪያ ውይይቱን ከህዝብ ጋር አርገዋል። ህዝብ ያለውን ክፍተት ታች ለምን እንደሚያስፈልገው በየአካባቢው የሚያስፈልጉ ነገሮችን ወደ መጅሊስ ያመጣል። መጅሊስ ደግሞ በተቀናጀ መልኩ ወደ መንግስት ያቀርባል። በዛ ሂደት ህጋቢ የሆነ ቦታ ህጋቢ የሆነ መስጊዶች የሚኖሩበት ሁኔታ ለማመቻቸት በፌዴራል ደረጃም ታቅዶ እየተሰራ ያለበት ሁኔታ ነው አለው። እንግዲህ የአሁኑ መጅሊስ በህዝብ የተመረጠ መጅሊስ ነው። ከህዝብ ጋር የሚሰራ ነው። ሁለተኛ ከመንግስትም እውቅና ያገኘበት ሁኔታ ያለው እና አንድ ላይ ተጋግዘን ከኡማዎች ከሙስሊም ወንድም እህቶቻችን ጋር ተቀናጅተን ከዛም በመቀጠል ከመንግስት ጋር በመቀናጀት ጥሩ ውጤት እናመጣለን ብለን ተስፋ በማድረግ ላይ ነው ያለ ነው። በድጋሚ አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁ እንግዲህ እንደተመለከታችሁት በዚህ በሲዳማ ብሔራዊ ክልላዊ መንግስት የሲዳማ እስልምና ጉዳዮች ከፍተኛ ምክር ቤት አንደኛ አመት አንደኛ ዙር ጠቅላላ ጉባኤውን ያደረገበትን ሂደት ተመልክተናል። በጉባኤው ላይ የተለያዩ ሀሳቦች የተሰነዘሩበት ይህ ጉባኤ ሲደረግ አስተያየት ሰጪዎችም እንደተናገሩት መጅሊሱ ምርጫውን አካሂዶ በመጣበት ማግስት መሆኑ ከህብረተሰቡ ጋር ከህዝበ ሙስሊሙ ጋር ትውውቅ የምናደርግበትና ቀጣይ ደግሞ የአካባቢውን ችግሮች በመለየት ለአካባቢው ሙስሊም ማህበረሰብ ምንድን ነው በአንገብጋቢነት አሁን ላይ የሚያስፈልገው የሚሉ ሀሳቦች የተሰነዘሩበት በዛም ጉዳይ ላይ ውይይቶች የተንሸራሸሩበት ሂደት ነው የነበረው። ለዚህም ጉባኤተኛው የራሱን ሀሳብ፣ አስተያየት የሰጠበት መመጨረሻ ላይ እነዚህን አካባቢ ላይ ያሉ ችግሮችን ከመስጂድ ቦታ ጀምሮ እንዲሁም ደግሞ የመስጂድ ካርታ የቦታ ማረጋገጫ ከመውሰድ ጋር ተያይዞ ተጨማሪ መሳጅዶችን ለመገንባት የሚያስፈልጉ ግብዓቶችን በመለየት አሁንም እዚህ አካባቢ ላይ እስልምናን የሚቀበሩ የሰዎች ቁጥር የቁጥሩ እየጨመረ እየመጣ እንደሆነም የፌዴራል ተወካያቸው የሲዳማ ክልል ስራ አስፈጻሚ ወንድማችን ጭምር ያብራሩበት እውነት ነው ያለው። እንግዲህ ህዝበ ሙስሊሙ ሰላሙን ጠብቆ በሰላማዊ በሆነ መንገድ የሚያስፈልገውን መብቱን ጠይቆ የሚያስፈጽምበትን ሂደት መጅሊሱ በቁርጠኝነት እንደሚሰራ የክልሉ ፕሬዚደንትም ጭምር ያስቀመጡበት እውነት ነው የነበረው። እንግዲህ የተመለከትነው ነገር ያው የመጀመሪያ ጉባኤ ህዝብ የመረጠው መጅሊስ የመጀመሪያውን ጉባኤ በዚህ ወቅት ላይ አድርጎ እቅዱን ይዞ ከህዝቡ ጋር ተግባብቶ ለተግባራዊነቱም ሁሉም በጋራ የተግባቡበትና እንዲሁም ደግሞ የተለያዩ ስራዎችን ጭምር ምደባዎች የተሰጡበት ጉባኤ ነው የነበረው። ይህንን የጋራ አድርገው ቀጣይ ወደ መሬት ለማውረድ ተግባብተው ጉባኤው የተጠናቀቀበት እውነት አለ። እኛም እዚህ በመምጣት ፕሮግራሙን ከእናንተ ጋር ለእናንተ ለማድረስ እዚህ ሀዋሳ የተገኘንበት መሰናዶ ይሄን ይመስል ነበር። ፕሮግራሙን በማሰናዳት ወደ እናንተ ሳደርስ የነበርኩት አብዱል መጂድ አህመድ ከካሜራማኑ ወንድሜ ባልደረባይ ከሰላዲን ጋር በመሆን በጋራ ነበር። ስለ አብሮነታችሁ እጅ ጋር ገን እናመሰግናለን። አሰላሙ አሌይኩም ረመቱላ ወበረካቱ።